ጉድ ነው ተጠንቀቁ ተጠንቀቁ የምታዙትን ምግብ በየሆቴሉ ሄዳ የምታዙት ምግብ ጥንቃቄ ነው ጥንቃቄ እናድርግ ጉድ ነው ዘንድሮ የማይበላ ነገር የለም ውዶቼ እያዳሜ በስታርጅና እንደኔ ፍቅር ፈቅር በሉ ተጃጃሉ እና መጨረሻችሁ የት ይሆናል ሰው የሌለበት ጫካ እራሳችሁን ፍለጋ

ያምር እንደዛ መሰለኝ። ከዛን ቲክቶክ ላይ ሲዝ እንትን ሮማንስ ሲሰሩ ለካ የእውነቱ ሌላ ነው። የዱባዩ ከተለየ ብዬ ነበር እኔ ነኝ። አይቀጣው ወይ ወይ፣ ቲክቶክ ላይ በጣም የምወዳት በጣም ደስ የሚል ላይ ፍቅር ይስጥ። የደሃ ልጅ ከሆናችሁ እራሳችሁን ከሀብታም ልጅ ጋር እንዳታወዳደሩ አደራ። የሀብታም ልጅ በጣም በብዙ ሰፖርትና ድጋፍ ነው የሚያድገውም ይኖረው እንጂ በጥረቱ ተፍጨርጭሮ ታግሎ አይደለም የሚኖረው። ይህንን አድርጉልኝ ሲል ተደርጎለት፣ ይህንን ግዙልኝ ሲል ተገዝቶለት፣ ትምህርት ቤት አማርጦ ተምሮ ለወደፊቱ እንዳይቸግረው ተደርጎ ነገሮች ተመቻችተውለት ነው የሚያድገውና የሚኖረው። እንደገና ማህበረሰባችንም በክላስ በደረጃ ስለሆነ የተገነባው የደህና ቤተሰብ ልጅ የሀብታም ልጅ መባል ራሱ ያስከብራችኋል። መከበር ብቻ አይደለም ለብዙ ነገሮች ቅድሚያ ይሰጣችኋል። የሀብታም ልጅ እንቅፋት አይገጥመውም ህይወቱ ላይ ለማለት አይደለም። ግን በድህነቱ ካደገ ሰው ጋር የሚወዳደር ችግርና ስቃይ አይደለም። በድህነት ውስጥ ያደገ ሰው ብዙ ጊዜ መሰረታዊ ፍላጎቶች እንኳን ተገፈው ሳይሰጡት ነው የሚያድቀው። ለሰው ልጅ ያስፈልገዋል የሚባሉ መሰረታዊ ነገሮችን እንኳን ሳያገኝ ይሆናል የሚኖረው። ከዛ ላይ ተነስቶ በሁለት ቆሞ እራሱን መቻል በራሱ በጣም የሚያስደንቅ ጥንካሬና ብርታት ነው። አዎ ፌር አይደለም ደግሞ። እናንተ ይህኔ የታክሲ ቸጉሯችሁ የተጨናነቃችሁ ነው፣ ከዛ ስልካችሁ ላይ ስትገቡ እገሌ ፋይቭ ስታር ሬስቶራንት ገብቶ ውድ ምግብ አዞ እየበላ ነው። ወይ እናንተ ቤት ኪራይ ደርሶባችሁ ስትጨናነቁ እገሌ ትራቨል እያደረገ ነው፣ ወደ ዱባይ፣ ወደ ታይላንድ ምናምን። እነዚህ ሁለት ሰዎች ማወዳደር ምን ይመስላል መሰላችሁ፣ አንድ ሰው በአውሮፕላን መጥቶ የሆነ ተራራ ላይ ሲያርፍ እና እንደገና ደግሞ ከስር ታፍጫጭሮ በእጅ በእግሩ እየዋጠጠ ወደ ተራራ የሚወጣ ሰውን ማወዳደር ይሆናል። እንደዚህ አይነት ውድድር ደግሞ ራስን ማሳነስ ቫዮሌት ማድረግ ነው። ሁል ጊዜም ውድድራችሁ ሊሆን የሚገባው ትናንትና ከወጣችሁበት ቦታ ትናንትና ከነበራችሁ ማንነት ጋር ነው እንጂ ከእናንተ ተቃራኒ ህይወት ከሚኖር ሰው ጋር አደለም። ምክንያቱም ይሄ በፍጹም ፌር የሆነ ውድድር አደለም። በጣም በጣም በጣም ጥሩ ምክር ነው። የመከረችን ትክክል ነው። እስቲ ደግሞ ወደ ሌላ

ስልኳን ረስታው ሄዳ፣ እዚህ ነው ረስታው፣ ሄደችው። እትያስካል ግቦ ቤት። እኔ አልገባም እናትሽ ከሌለች እኔ ምን እሰራለሁ ብለሽ ነው። ባለፈው ያበደረችኝ አንድ ሺህ ብር ይዤላት መጥቼ ነበር። እንግዲህ ሌላ ጊዜ ሳገኛት እሰጣታለሁ። አንድ ሺህ ብር አለው። አለው እን እትያስካል፣ መተሻል እንዴ አለሽ? እን አለው እኮ ሽንት ቤት ሆኜ እኮ ነው። ሆነ እኮ ሚጣ፣ ገበያ ሄዳለች እያለች ነበርኩ እኮ። ሳታረጋግጥ ነው እንጂ እኮ ዞር ዞር ብትል እኮ ታገኘኝ ነበር። ምን ነው ሚጣ፣ ደህና ልጅ አልነበር ነበርሽ እንዴ? አባትሽ ጨዋ፣ እናትሽ ጨዋ፣ አንቺ እንደዚህ አይነት ውሸት ከየት አመጣሽ? አ እንደሱ እኮ አይደለም። እንደዚህ ልጆቻችን ውሸት ምናስተምር በተዘዋዋሪ ልጆቻችንን ውሸት እያስተማርናቸው፣ ዋሹ እያልን እነሱም እንዲዋሹ አድርገን ውሸት እያስተማርን ነው። እና እባካችሁ እናቶች ለልጆቻችሁ ጥንቃቄ ብታረጉ ጥሩ ነው። ይሄ አስተማር ማለትም ወዴት ነው የስልትር ነው። ቆይ ቆይ ቆይ እንደዚህ አይደለም እንዴ? እንደዚህ ሳይሆን እንደዚህ አድርገው እዚህ ጋር ልንበላል። ቻው ሳትለን እንዲልንል እንዴ ያዝራሽ፣ እንደዚህ ያዝራሽ። ቻው ሳንባባል ዝምታችን ገደል ይግባ። እዚህ ጋር ደግሞ ምን ያው ሼር ሼር የሚደረግ ምግብ በጣም ከዚህ በፊት እንደዚህ ኩላሊቱን ለፍቅረኛው ሰርቶ አስለቅሶን አስለቅሶን አስለቅሶን ነበር። አሁን ደግሞ አዲስ ላይ ተጀምሯል አይደል? እስቲ እንየው። በአንቺ ነው ያየሁት የፍቅርን ጣም ከምልሽ በላይ ያለኝ መውደድ አያበቃም። አደራህን ሌላ ኩላሊት እንዳትሰጥ። እንግዲህ አዲስ ላይፍ ጀምሯል። እግዚአብሔር የሚያዘልቅ ሕይወት እንዲያደርግለት እንመኛለን። ከዚህ በፊት አስለቅሶናል። አሁን ደግሞ ከዛ ሕይወቱ ተምሮ ራሱን ጠብቆ እንዲኖር እንመኝለታለን። ድሮ ደግሞ ጥርስ መፋቂያ ተገኝቷል አዲስ አዲስ

አይፓስ ይባላል 99.9 ፐርሰንት ባክቴሪያን ድራሹ ነው የሚያጠፋው። ለልጆችም ለአዋቂም ተመራጭ ነው። ቆዳ ድርቀትን ይከላከላል። በጣም አስተምርኝ እንጂ እናት። በጣም ተምረሃል፣ እንደ መንጃ ፈቃድ አልተማርክም። አዳተ አዳተ ካልኩ ማስተመረንም ማስተመረ ይሰጣውክ መልካ ያዝ ከፍለስ ተመጣጣ ተስታይ እኔም ከዚህ በፊት ኢትዮጵያ እንደዚህ ገጥሞኛል፣ እንደዚህ ቤተ መንግስት አካባቢ የዛሬ 20 ዓመት ማለት ነው። ከኢትዮጵያ ሳልመጣ በፊት ቤተ መንግስት ጋር አምልጭ እያበረኩት አንድ ትራፊክ ተከትሎኝ፣ እናቴ ታማ ነው እናቴ ታማ ነው አልኩት። በፍጥነት መድረስ ስላለብኝ ነው ብዬ ሸውጃለሁ። ይሄንን አስታወሰኝ።

አስባችሁታል ቤት ስትገቡ ዱቄታችሁ ሁሉ ቤቱ ተጎዝጉዞ በኢትዮጵያ ነው በጠፋ በኖሮ ውድነት ዱቄት መሬቱ ተነስንሶ ጥላውን እየሸሸ ጥላም ያስፈራበት ዘመን ላይ ነን ያለን፣ ውሎች የራሳችንን ጥላ ማናምንበት ዘመን እሺ

ምግባችሁ ወደ አፋችሁ ከመክተታችሁ በፊት መጀመሪያ እዩት እዩት፣ ውስጡ ምን እንዳለ ከፈት አርጉት። መልኩ ስላማረ ስለጓጓችሁ ስለራባችሁ ወዲያው ወዳፋችሁ አፍ። ጥንቃቄ አድርጉ፣ ስፔሻሊ ለልጆቻችሁ። ልጆቻችሁ ምግብ ኦርደር የሚያደርጉ አደራ አደራ፣ አዘጋጅታችሁ ተመገቡ እላለሁ። እንግዲህ በዛሬ ቪዲዮዎች የተደሰታችሁ ላይክ፣ ደግሞ በዛሬው ቀን አዲስ የመጣችሁ ወደዚህ ቻናል ሰብስክራይብ በማድረግ ቤተሰብ የሆናችሁ አዳዲስ ቪዲዮዎችን እንለቃለን እንዲሁም የጤና ነገሮችን ለጥያቄዎቻችሁም መልስ ብዙ ብዙ ቪዲዮዎች መልስ እሰጣለሁ። ዛሬ ይሄንን ካልኳችሁ ይሄንን ካየ እዚህ ቪዲዮ ውስጥ በጣም ብዙ አስተማሪ ነገሮች አሉ። በቀልድ በፈን እያስመሰለ ብዙ የሚያስተምሩ ነገሮችን ይዘን እንመጣለን። በቻናላ የሚቀጥለው ቪዲዮ ደግሞ በጣም ጥሩ ጥሩ የጥያቄያችሁን መልስ ይዤ እመጣለሁ። በተረፈ የተባረከ የጾም ጊዜ ሊሆንላችሁ እየተመኘው ሰናበታችኋለሁ። ወዳችኋለሁ። ባይ